ግንባት ድረስ በዛ ላይ ራስ እስከመግዳት ድረስ መርስ ነገር ነው። እኛ እኮ የዛን ቀኑ በቃ ይቅርታ ተባባልን ሰላም ፈጠርን አለቀ በቃ። እኛም የራሳችንን ህይወት መኖር ነበረብን የራሳችንን ስራ እየሰራ መኖር ሆነ ማለት ነው። ይህን የተፈጠረ እንጂ እና አንተን ውስጣችን ላይ ሆነ ነገር ይዘንበት ምናምን አይደለም መቼም ማለት ነው። አንተ ግን የተረዳህበት መንገድ ይመስለኛል እኛ በጣም እንደበደልከን አይነት ስሜት ተሰምቶ ሊሆን ይችላል። ግን ደግሞ እኛ ትተነዋል ሁሉንም ነገር ራስህንም መጉዳት አይጠበቅብህ። እንግዲህ ዳኒ በድንገት ታሟል ተብሏል ማለት ነው። በድንገት ታሞ ሆስፒታል ገብቷል ተብሏል። እሱም ደግሞ የጭንቀት በሽታ ነው ነው የተባለው። እሱም የተጨነቀው ጋሽዬ ከቡታጀራ ድረስ መጥተው ለእነ አብርሃም እስከሚያስታርቁ ድረስ እንደዚህ የበጠበጥኳቸው ህይወታቸውን እኔ ነኝ ይቅርታ፣ ይህንም አልተቀበሉኝም ብሎ በመጨነቅ ነው ብለዋል ማለት ነው። ሰላም ሰላም! ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያ ያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? ወይኔ ሰላም ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በዳኒ ነው የመጣሁላችሁ ማለት ነው። እንግዲህ ዳኒ እንደምናውቀው ረባሽና ያው የሚያረጋቸው አክቶቹ ምናምን ይመቻሉም ያስጠላሉም እና እንግዲህ ዛሬ በድንገት ዳኒ ታሟል ተብሎ ሆስፒታል ገብቷል ማለት ነው። እሱም ሆስፒታል የገባበት ምክንያቱ የሩታና የአብርሃም ጉዳይ ነው። ምክንያቱም በጣም ተጨንቆ ነበር ማለት ነው። ጋሽዬ ከቡታጅራ ድረስ መጥተው እንደዚህ ያደረግኩት እኔ ነኝ እያለ ራሱን እያስጨነቀ ነበር፣ ይቅርታይንም አልተቀበሉኝም እያለ ነበረ ብለዋል። እንግዲህ እንግዲህ አንድ ሰው ይቅርታ ከጠየቅ በኋላ ይቀበል አይቀበል ያ ሰውዬ የራሱ ጉዳይ ነው ማለት ነው። ዳኒሻ እንግዲህ ዳኒም ከሆስፒታል ከወጣ በኋላ አሁን ደህና ሆኖ ለእነ አብርሽና ለሩታ ደውለው ኑ ብለው ጽጌና፣ ያማን ነው ይሳቅ የሚሉት ልጅ ደውለው እኑ ብለው እነሱ እንዲመጡ አድርገዋል ማለት ነው። ምክንያቱም ዳኒ የመሰለው አብርሃም ይቅርታዬን አልተቀበለኝም፣ ጽጌም እንደዛው፣ ማናት ሩታም እንደዛው አልተቀበለችኝም በሚል ነው ማለት ነው እንግዲህ ዳኒ ያው ይቅርታ ከጠየቅህ በኋላ ይሄን አክል እንትን ማለት የለብህም ብዬ አስባለሁ። ዋናው ነገር አንተ ደህና መሆንህና ከሆስፒታል መውጣትህ ነው እና ክፉ አይንካህ ማለት ነው። እግዚአብሔር ይማረህ ብለናል። ሌላው ሲቀጥል ሩታና አብርሃም እኛ ከልባችን ይቅርታ አድርገንልሃል። ለምንድን ነው አንተ እንደዚህ የምትሆነው? ይቅርታ ከተባባልን በኋላ ለምን እንደዚህ ታደርጋለህ? ብሎታል አብርሃም ማለት ነው። እንግዲህ ሩታን በዛው ቀጠል አርጋ ለዳኒ እንደዚህ መሆን አይጠበቅብህም፣ ይቅርታ ከጠየክ በኋላ እያለች እሷም እንደዛው ነግረዋለች ማለት ነው። ጽጌም እንግዲህ እንደዛው፣ ሁሉም ለዳኒ ምክር ሰጥተውታል ማለት ነው። ዳኒ ግን እንግዲህ በአእሚሮ የነበረው እኔ ብጠይቃቸውም እነሱ ከውስጣቸው ይቅርታ አላደረጉልኝም በሚለው ያ ውስጡ ተጨናንቆ ነበር፣ እና ትንሽ ትንሽ እንደ ትኩሳት ብጤ ይዞት ነው። ያው አላድል የከተማ ልጅ ምንም ስለማይችል አንጠልጥለው ወደ ሆስፒታል ወሰዱት እንጂ ብዙም የሚጎዳ አይደለም። እኔ እንደውንዱ እንዲሁ ሳይሆን ዳኒን እንደዛ ነገር ነው የመሰለኝ። እና ለማንኛውም እንግዲህ ዳኒ እግዚአብሔር የማረህ ብለናል፣ እግዚአብሔር የማረህ ብለናል ማለት ነው። ጽጌዬም እንደተናገረችው እንግዲህ ያው ጭንቀት ነው የሆነበት። የነ አብርሃምና የነ ሩታ እና አብርሃም ጉዳይ እዚህ ድረስ መድረሱ እኔ ነኝ ምክንያቱ እያለ እየተበሳጨ ነበረ። በዛ የተነሳ ነው እያለች ጽጌም እያስረዳች ነበር፣ ማለት ነው። ዋናው ነገር እሱ ሰላም መሆኑ ነው ማለት ነው። እንግዲህ ሌላው አብርሽና ሩታ እንግዲህ በዱባይ በሰላሳ ጠብቁን ብለዋል። እንግዲህ እኛም እንጠብቃችኋለን፣ እኛም በዩቱብ እንጠብቃችኋለን። ዱባይ ላይ ያሉ ደግሞ በአካል ይጠብቋቸዋል ማለት ነው። እንደዛ ነው የማስበው። እኔ ዱባይ በሆነ እመጣ ነበር፣ ግን ዱባይ አይደለም። ምን ዋጋ አለው? ወይኔ እንደወደ ዛሬ ዱባይ ልሄድ መሰለኝ አብርሽ ሌላው እንግዲህ ሀይሚና ብሩኬ ናቸው ማለት ነው። ሀይሚና ብሩኬ ብሩኬ የኢቲቡ ንጉስ ሆኗል ማለት ነው። ሀይሚ ደግሞ የኢቲዋ ንግሥት ትሆናለች ማለት ነው። በፊት አብርሃምና ሩታ ነበሩ። እነሱ ወድቀዋል በቃ መጨቃጨቅ መጣላት ሆነ ስራቸው ማለት ነው። እና ሀይሚና ብሩኬ እንግዲህ በጣም አሪፍ ሰዓት እያሳለፉ ነው። ብዙ ቪዲዮች አመልጠውኛል ስለነሱ። ያው አያቸዋለሁ ግን አልሰራባቸውም እንጂ ማለት ነው። በጣም ደስ የሚል እንትን እያሳለፉ ነው። እንግዲህ ቀለበት በዱባይ ያደረገላት ብትሉ ምን ምን ትላላችሁ? ምን ችግር አለው ያደረገላት። ዋው ደስ ይላል ማለት ነው። ሌላው ዱባይን ፈታ ዘና ብቻ ምን ብዬ ልንገራችሁ እንግዲህ የመጀመሪያውም ሆነ የመጨረሻውም የሆነው ብሩኬ ነው ፍቅረኛውን በዱባይ ወስዶ ያዝናናው ከዩቱበሮች ማለት ነው። ያኔ ከዩቱበሮች ነው ያልነው፣ ደግሞ ኧረ ብዙ አለ እኮ እንዳትሉ ማለት ነው። ከዩቱበሮች እንግዲህ እኛ ያየነው ሀይሚን እና ብሩኬን ነው ማለት ነው። ለምሳሌ ዳኒ አለ አብርሃም አላደረጉትም ማለት ነው። እና ቀስ ያለ እርግት ያለ አስተዋይ ልጅ ነው ብሩኬ ማለት ነው። እና ቀስ ብሎ የሆነ ጫጫታ ቦታ መገኘት አይፈልግ፣ መተረማመስ አይፈልግ ከእሷ ጋር ነው። ምንም ቢል ፕራንክ ቢደራረጉ ምንም ቢሉ በቃ እንደዚህ ነው ደስ የሚለው ማለት ነው። እና በርቱ እንላለን ማለት ነው። በርቱ በዚሁ ቀጥሉበት እንላለን እንግዲህ ያው ያዝናናት ነው ለፍቅረኛው እንግዲህ በዱባይ ቀለበት አደረገላት ብትሉ ምን ችግር አለው? ምንም ችግር የለውም። ፏ ብትል ንብለው ተዝናንተውበታል ማለት ነው እንግዲህ። በመሀልም ሀይሚ ስልኳ ተሰረቀች ስልኳ ጠፋባት፣ እየተባለ ነበረ። ያው እንግዲህ እሱም ተመልሶ ተገኝቷል ተብሏል። በጣም ደስ ይላል። ማንኛውም ቢጠፋም ችግር የለውም። ምን አባቱ ትገዙት አላችሁ? ምን የአንድ ቀን እይታ ነው። ይገዛላታል። ምን ችግር አለው? ብቻ እናንተ ወጥራችሁ በፍቅር ስሩ፣ ማለት እንደው እየተላቀሳችሁ እንዳትመጡ አደራችሁን። ሀይሚ እንዳታለቅሽ፣ አንድ ሰሞን እያለቀስሽ ነበር ማለት ነው። እና እኔ የሚያስጠላኝ ጊቱ ላይ እያለቀሳችሁ ስትመጡ ብቻ ነው፣ ከዛ ውጭ ያለው ሌላው እንግዲህ የአብርሃምና የሩታን ቀለበት በዱባይ እንጠብቃለን። እንግዲህ እሱን ነው የምንጠብቀው። ሌላ ከዛ ደግሞ ከዱባይ እስከምንመለስ ድረስ ምንድን ነው ያሉት? ከዱባይ ስንመለስ ደግሞ ከቤተሰብ ጋር ሰርጋችን እናሳልፋለን። እስከዛ ፆሙ ያልቃል ብሏል ማለት ነው አብርሃም። እንጠብቃለን፣ አብርሽ ማለት ነው። እንግዲህ ሩታ ያው ያንተ ብቻ ያርግልህ ብለናል። ምክንያቱም እኔ እንጃ እኔ እኔ እንጃ ያላመንኳትም፣ ሩታን ማለት ነው እና ለማንኛውም እንግዲህ እንደዛ ብለናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ ሰብስክራይብ አድርጉ። ዳኒን ደግሞ እግዚአብሔር ይማረህ በሉት። እውነት እንዲ አንዳንዴ እኮ አክቶቹ ራሱ ያስቁናል፣ ያስደስቱናል፣ ያናድዱናል። ብቻ ዳኒ ያስቃልም ያናድዳልም። ስለዚህ እግዚአብሔር ይማረህ ዳኒዬ። ናና ተመለሰ፣ በሰላም ናልን ወደ ዩቱብ ብላችሁ ተናገሩ ማለት ነው። አሁን ድኗል፣ ወደ ቤቱ ተመልሷል። ግን እግዚአብሔር ይመስገን ደህና ነው። ስለዚህ ማለት ነው፣ ስለዚህ እግዚአብሔር ይማረህ በሉት ማለት ነው ዳኒ ሌላው ሰላማችሁ ብዝት ይበልልኝ ለምንድን ነው ላይክ ሰብስክራይብ ሼር የማታረጉት እና ሰብስክራይብ አድርጉኝ ማለት ነው ይህን ይመስላል ዛሬ በዳኒ ጉዳይ ነው የመጣሁት ማርያም ግን በጣም ደክሞኛል እውነት በጣም ቪዲዮን ራሱ እንዴት አይቼ እንደጨረስኩት ከእንቅልፌ ጋር እየተደናበርኩ እናንተ በደንብ ላይክ አድርጉኝ እንቅልፌን አጥቼ ነው